ማንም ሰው እንዳይናገር። ክርስቲያኖች እዚህ ገብተው ሲጠይቁ ጊዜ የሰሙትን ነው በቃ የሚጠይቁት። ስለዚህ ማንም ሰው ኮሜንት ላይ ክፉ ነገር እንዳይናገራቸው። ሐዲቱ እንደዛ አይደለም የሚለው አጥቻ አሳይሻለሁ። ሐዲቱን ላውጣልሽና ላሳይሽ። ስለ ሰዎች ነው የሚያወራ ከአላህ ጋር ትገናኛላችሁ። ጥያቄ ልቀጥል? ቀጥልሽ ሁሉም ነቢያቶች አላህ ስብሀኑ ወታአላ አንዳንድ ዱዓ የሚፈልጉት ነገር እንዲጠይቁት እና አደርግላቸዋለሁ ብሏቸዋል። እና እነዚህ የተጠቀሙት ሁሉም ነቢያቶች ተጠቅመውታል። ነቢያችን ሰለላሁ ዓለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ ማ ሚን ነብይን ኢላ ወለሁ ዳዕወት ሙስተጃባ

ሁሉም ነቢይ የደል ተሰጡ እዚህ ውድሉን ተጠቅመዋል። ዱዐ አድርጎ የፈለግከው ልስጠህ ተብለው ነቢዩ ሰለላሁ ዐለይሂ ወሰለም የኔን ለኔ አልፈልግም አሉ። ለውመቶች ለተውልዶች ነው የመልቅያማ ለእርሳቸው መዳኛ ተሆናቸው ዘንድ የዛሌ ሸፋያ ምልጃ እንዳደርጋት አለሁኛ። ለዚህ ነው ከራሳችን በላይ የምንወዳቸው ሳያዩን የወደዱን። አይተው አብረው ኑረው ብትወደው አይደንቅም። ሳያይ የሚወደህ ገና ወደፊት ለሚመጣ የእናት ፍቅር ትክክለኛ ፍቅር ነው፣ አይደለም?

ነብ ነቢዩ መሐመድ ለምእመናኖች እነርሱ ለራሳቸው ከሚያዝኑት በላይ ያዝንላቸዋል። እርሱ እኛ አንተ ለራስ ከምታዝነው በላይ እርሳቸው ለአንተ ያዝኑልሃል። ይህን የተናገረው የሰዎች ልብ ሁሉ የሚያውቀው የሆነ አምላክ አላህ ሱብሃነሁ ወተዓላ በጣም ያዝኑልን ነበር። የሆነ ሕግ ከመጣ ከበድ ቶ ች ቀነ ለም ላ ሱ ተ

መጠጫ ኩባያዎች አሉ፣ እዚያ ኩባያዎቹ ልክ በሰማይ ከዋክብት ልክ ናቸው አሉ። ቀጥለው ገለጹት ያን ውሃ እንደ ምድራዊ ውሃ አይደለም። መንሸሪ ሸሪበ ምንሁ ሸርበተ ለሚማ ባድ አብደን አሉ። ከዚያች ውሃ አንዲት ጉንጭን የተጎነጨ ሰው ለዘላለም አይጠማም አሉ። ስ ለዘላለም አይጠማም። ያም የምትጠጡት ከዚያ ጀነት ገብተህ ራሱ እንዳትጠማ የሚያደርግ የሆነ ውሃ ነው። የጀነት ሰዎች አይጠሙም፣ አይራቡም፣ አይተኙም። እንቅልፍ የለም እንቅልፍ ድካም የለውም። ሞት የለም። ህል ልጀና ላ የናሙን አሉ ህል ልጀና ላ የናሙን ከማ ቃል ነብ ስ ላ ሰለም እና ይሄ ነው ሊወራ ሰላም እንዴት ነሽ? ስ እንዴት ነ ሰላም ነው ወይ? ደህና ነኝ። የማታ ጥያቄውን ሳይሆን ቅድም ወንድሞችን ስጠይቃቸው ነበር እና አንድ ጥያቄ በመጀመሪያ እሱ መልስልኝ እና ወደ እኔ ጥያቄ እመለሳለሁ። ጥያቄው ምንድን ነው? ሰሂ አልቡከሪ ላይ ነው ስልሳ አምስት ሀያ አምስት ላይ አካባቢ ያለ እንትን ነው እና እዚህ ጋር የሚለው ምንድን ነው ኢብን አባስ ነቢዩ መሐመድ መልእክት ሲያስተላልፉ እንግዲህ ሰምቻለሁ ብሎ የተናገረው ቃል ነው እና እዚህ ጋር አላህ ሳይገረዝ ነው የሚለው እና እንዴት ነው አላህ ሳይገረዝ የሚለው እና ራሱን ታገኝታላችሁ ስትሄዱ ምናምን ነገር ይላል እና ልጆች፣ ማንም ሰው እንዳይናገር ክርስቲያኖች እዚህ ገብቶች ሲጠይቁ ጊዜ የሰሙትን ነው የሚጠይቁት ስለዚህ ማንም ሰው ኮሜንት ላይ ክፉ ነገር እንዳይናገራችሁ። ሀዲቱ እንደዛ አይደለም የሚለው አጥቻ ሳይሻለሁኝ ሀዲቱን ላጠልሽና ላሳይሽ። ስለ ሰዎች ነው የሚያወራ ከአላ ጋር ትገናኛላችሁ ር መክተትኒን ያ እናንተ ያልተገረዛችሁ ሁናችሁ ነው የሚለው። ዲቱን ላጠልሽና ላሳይሽ እንግሊዝኛ ሲተረጉም ምን ብሎ እንደሚተረጉምላችሁ አላውቅም። ላ ይ ነገር ግን እዚጋ አረበኛው ጋር በፍጹም እንደዛ አይለም ነገሪ 65 አረብኛ አልችልም ግን፣ በእንግሊዘኛው በአማርኛውም ደግሞ ሲተረጉምልኝ ቀጥታ የተረገምልኝ እንግዲህ ዊል ዊ ሚት አላ ነው የሚለው እና ታገኙታላችሁ ነው የሚለው ታገኙታላችሁ፣ እናገኛለን። ስለ ማገኘቱ ሳይሆን መገረዝ የሚ ወደ ሰዎች ነው ወደኛ ነው የሚመለሰው። ሳትገረዙ ልክ እንደፈጠራችሁ መጀመሪያ ሳንገረዝ ያለንበት ማንነት አለ አይደለ? ልክ እንደዛ ሁናችሁ ትነሳላችሁ። ትገናኝታላችሁ ከእርሱም ጋር የዛኔ ትገናኛላችሁ ማለት ፊት ለፊት መገናኘት ሰውና ሰው እንደሚገና አምላክን ሰው ያገኛል የዛኔ ለማለት ነው። ስንትን ያልሽው? ስልሳ ሶስት

ልክ እንዲሁ ያልተገረዛችሁ ሁናችሁ አያችሁ። ይህ ሁሉ ወደ ሰዎች የሚመለስ እንጂ ከአላህ ጋር አይደለም። እናንተ ከአላህ ጋር ትገናኛላችሁ፣ ቸርኬ ሁናችሁ፣ እርቃን ሁናችሁ፣ ያልተገረዛችሁ ሁናችሁ እያለ ነው። እንግሊዘኛው ጋር እዚህ እንግዲህ ወደ አላህ አስጠግቶት ሊሆን ይችላል። እዚህ ጋር እየመጡ እንግሊዘኛውን እየያዙ ነው እንግዲህ ክርስቲያን ሰባኪዎች፣ ይሄን ነገር ለተወለዶቻቸው ለልጆች የሚነግሯቸው ይሄ ማን እንደተረጎመው አይታወቅም። ትክክለኛ ሐዲሱ ይሄ ነው። ወፈቻው አላረላ ያው እና እዚህ ጋር የሚለው ምንድን ነው? ኢነኩም ሙላቁላህ እናንተ ከአላህ ጋር ትገናኛላችሁ። ሑፋተን ዑራተን ሩለን ያው እና እንደዛ ነው የሚለው ይህን ይመስላል። ገብቶ ሰላሙ አሊኩም ግን እዚህ ጋር ማለት ነው። እሱ እንግሊዘኛውም ልክ ነው፣ እንደዛ እኮ ነው የሚለው እንግሊዘኛውም። እሱ አለ ማለት አላህን ትገናኙታላችሁ እንደዚህ ሆናችሁ ባዶ እግር ራቁታችሁንና ሳትገረዙ ነው የሚለው እንግሊዘኛው። ራሱ ትክክል ነው ማለት ያረዳር ችግር ምናምን ነው እንጂ ልክ ነው። እንግሊዝኛ ሙዚቃ ውስጥ አፉ በል እሺ፣ ገብተሻል። ግን እዚህ ጋር እያለ ያለው ባዶ እግር ሳይገረዝ እራቁት ነው የሚለው አይደል? በእንግሊዝኛው እንደዛ ነው እየተረጎመ ያለው ነው። ዩ ዊል ሚት ማለት ትገናኙታላችሁ። ዩ ካለ የሚያወራው ስለ ሰው ነው ስለ አንቺ ነው እንጂ የሚያወራው ስለ አላህ አይደለም። ዩ ዊል ሚት ማለት ያንቺን ነው የሚገልጸው፣ ሊወራ ያንቺን ሁኔታ ነው እንጂ ስለ እሷ አይደለም የሚያወራው ጭራሽ እንግሊዝኛ

ብቻቸውን በብቻቸውን ትመጣላችሁ ልክ መጀመሪያ እንደፈጠርኳችሁ እያለ ይናገራል። መጀመሪያ የተፈጠርንበት ጊዜ ሙሉ ማንነታችንን ይዘን ማለት ነው። ፍርቃኑን ሰውየው ሳይገረዝ ከባዶ ጫማ እንደዛ ከእያስጫማ ሳይለብስ ይመጣል። እሺ ዱረሩሰንያ

እሺ ለሰዎች ከሆነ እረዚህ ጋር ጥያቄ የማቀርበው ለሰዎች ከሆነ ሰዎች ለምሳሌ አሁን ምድር ላይ ሆኖ ግዝረት የለም ወይ ከሞቱት በኋላ እንደገና እንደተፈጠሩ ነው የሚሆኑት ለትንሳኤው ሲነሱ ምድር ላይ ያሉ ግዝረት የለም ይገረዛል እንጂ የተገረዙ ናቸው አላህ ቃል ገብተዋል እንደዛ ከሆነ ሳይገረዙ እንዴት ነው ለቅያማ ቀን የሚቀርቡት ሳይገረዙ ነው የሚለው እንደዛ ከሆነ ማለት ሳትገረዙ አዎ ማለት እንደፈጠርኳችሁ አስነሳችኋለሁ ብሎ ተናገረ። ቃሉ ላይ ልክ ከእናታችሁ ሆድ ስትወጡ ልክ እንደዛ እንደነበራችሁ አስነሳችኋለሁ። ከማ በደእና እወለ ከልቅ ኑዒዱ ወለቀት ጅእቱሙና ፉራዳ ከማ ከለቅናኩም አወለ መራ ይላል። መጀመሪያ እንደፈጠርኳችሁ አድርጌ አስነሳችኋለሁ፣ ከሙሉ አካላችሁን አስነሳችኋለሁ እንጂ ግዝረት የለም የሚለውን አያሳይም። እሺ ገብቶሻል? ከመጀመሪያ አፈጣጠራችሁ እንደገና አስነሳችኋለሁ እያለ እየተናገረው። እሺ ብቻ ያው ፎከስ አድርጌ አነበዋለሁ። እሺ እና የማይታውን ጥያቄ ያልመለስክልኝ። ሰላም አለይኩም ሁሴን፣ አንድ ጊዜ እሺ። ወአለይኩም ሰላም ኮምፕሊንት ያደርጉልኝ የቪዲዮ ቪዲዮ እያስጠፉብኝ ነው ካፊሮች፣ ሪፖርትም አድርገውብኝ ዋርኒንግ መጥቶብኛል፣ እና ሰሞኑን የወንድሞችን ድምፅ እየቆራረጡ የሚለጣጥፉት ውሸትና ማናው ተሳዳቢ የሚለውን እናጋልጣለን። እና ኮፕሊንክ አድርጉልኝ አካውንቴን ውስጥ ገብታችሁ እየተለቀቀውን ቪዲዮ ጭምር ማለት ነው፣ እያስጠፉብኝ ነው ቪዲዮ። እሺ ኮፕሊንክ አድርጉላት። የማታው ሐዲስ ናያልሽም ሊወራ አው ሶሒህ ሙስሊም ላይ አስራ አራት ዜሮ ሶስት ላይ ያለው ማለት ነው እሺ ሶሒህ ሙስሊም አስራ አራት ዜሮ ሶስት ሴት በሰይጣን ቅርጽ ትመጣለች ስትሄድም ስትወጣም የሚለው ነው አይደል አው ትመጣለች እና ደግሞ ከመጀመሪያው አንስተህ አንብብልኝ አስራ አራት ዜሮ ሶስት አስራ አራት ዜሮ ሶስት

ደርሰና يعني ወደ መጥፎ ነገር ይጋብዛል ለማለት ነው እንጂ ሷን ሰይጣን ይያለት አይደለም ሱራት ነው የሚለው በሰይጣን ቅርጽ ሲል ግዜ ሰይጣን ነጭ የሚል አይደለም ሁለተኛ እርሷን ያኒ ይጋብዛል ሰይጣን ወደ ማለት ነው ወንድ ልጅ فإذا أبصر أحدكم امرأة

ይሄ ሰውየ ውጭ ላይ የሆነችን ሴት ተገላልጦ በሚያይ ጊዜ መጥፎ ነገር ሊያስብ ይችላል። አደለ? በእርሷ ሀገር እንዳይሄድ የራሱ ሚስት ጋር ሀላሉ ሚስት ጋር ይመለስና እዚያ ይሁን አሉ። ይህ ነገር በውስጡ ላይ ያረፈበትን መጥፎ ነገር ይመልስበታል። ይሄ ነው ማለት። ሊወራለሽ ሄሮት የምትባለች ኮሜንት ላይ ያስገባት። ሊወራለሽ ሄሎ ሄሮት ተሾመ የምትባል ልጅ አስገባት። አድሜ አድሜነእስካላቸው ሰላም አለይኩም ሁሱ በድጋሚ። አለይኩም ሰላም ረትላ በረካቱ ያው እኔ እንኳን ጥያቄ ምናምኖረኝ ሳይሆን ያው እኔ በጣም ወላኝ ምን እንደምልህ አላውቅም። ሁሱ ብቻ ደዋ ላይ ጨምርልህ ማለት አሁን የሰራው ያለው ስራእ በቀላል ገጸውም በጣም በፈጣሪ እውቀት ከዚህ በላይ ጨምርልህሱላኝ ይህም ብቻ ነው ደዋ ማድረግልህና ሌላው ደግሞ ለወገኖቻችን ማለት ነው፣ በቃ ሌላ ቦታ እንደሚወር ምናምን ሀዲስ በከፍቱ እንደዛ የሚያሰራችሁ እንትን አትበር አትፍሩ። በቃ ማለት ሁሱ ከጠይቁ መታችሁ ማንኛውም ሀዲስ እነሱ በፈቱ መንገድ አይፈተም። በቃ ትክክለኛውን ነገር ባረበኛው በተቀመጠው ቋንቋ ሁሱ እዚህ ጋር እንትን ይላችኋል። ሌላ ቦታ ሄዳችሁ ቤት ከፍታችሁ ምናምን አታወሩ በቃ በቃ ልብ ካላችሁ በቃ እናንተ አማኝ ከሆናችሁ መታችሁ ጠይቁ በቃ እዚህ ጋር ማለት ነው እንጂ ቤት ከፍታችሁ ምናምን አታወሩ በቃ። አይ ለማለት ነው ሁሱ

በምትመጣ ጊዜ ሲለው ልክ እንዲሁም በምትዞር ከፊቷ ማየት ሆነ ከኋላ ተመልክቶ ወደ መጥፎ ነገር ሊሳብ እንደሚችልና ከዚያ ነገር መቆጠብ እንዳለበት እንዳጋጣሚ እንኳ ነገር በልብ ከተፈጠረበት በመጥፎ ነገር በማሰብ እርሷን ወደዚያች ሴት እንዳይወድቅ ወደ ሚስቱ ይመለስና ከሀላል ሚስቱ ጋር የሚፈጽመውን ይፈጽም የሚል መልእክት ይሄ ነው። እሺ ሰላም፣ እንዴት ነው? ሰላም እኔ አንዳንድ ጥያቄ ነበረኝና ሁሌም ጭንቅላቴ ውስጥ ይመላለሳል፣ ይሄንን ብትመልስልኝ ደስ ይለኛል። ማለት በእናንተ ሃይማኖት ማለት ነው። እኔ እዚሁ ከሙስሊሞች ጋር ነው የምኖረው። ልጅቷን በጣም ስለምንቀራረብ አንዳንድ ነገር ትነግረኛለች። ምን ትለኛለች መሰለህ? እኛ መጠጥ አይፈቀድልንም ምናምን ትለኛለች። እና መጠጥ ካልተፈቀደ ጥሩ ነው፣ ይሄ ያለመፈቀዱ ጥሩ ነው። እዚህ ምድር ላይ ግን ምን ትለኛለች? ግን እኛ ወደ ጀነት ነው የምትለው ወደ ጅነት ከገባን ሁሉ ነገር ይሰጥናል ሁሉ ነገር ይደረግልናል ትላለች። ምንድነው የኔ ጥያቄ፣ ገነት ውስጥ ሁሉ ነገር የሚፈቀድ ከሆነ ለምን እዚህ ተከለከላት? ዋና መከልከል ያለበት ገነት ውስጥ አይደለው ወይ? ገነት ውስጥስ ደግሞ የምትገቡት በስጋ ነው ወይስ እንዴት ነው? በነብስህ ነው የምትገባው? እዛ መብላቱ መጠጣቱ ካለ እዛ መብላቱ መጠጣቱ ካለ እንዴት ነው ማለት እዛ ሽንትም ያኔ ከበላ ከጠጣ ሁሉ ነገር ዳሪ መውጣት አይቀርም። የትስ ነው የምትቀመጡት? ይህ ጥያቄ ጥሩ ጥያቄ። እዚያ ዳሪ ምናምን የሚባል የለም ወገናችን። ቃል በቃል የጀነት ሰዎች ሌላ ሰዎች ናቸው ጀማ። ነቢያችን ሰለላሁ ዓለይሂ ወሰለም የጀነት ውስጥ መጸዳዳት የሚባል ነገር የለም ብለዋል። ተሻለ መጸዳዳት የሚባል ነገር ይሄ፣ ሽንት የለም፣ ካካ የለም፣ የወር አበባ የለም፣ ንፍጥ የለም፣ ምራቅ የለም። እንደዚህ ሁሉ ገልጸው ኢስላም ከዚህ ነፃ ናችሁ ብለው ተናግረዋል።

የሆነ ዝም ብሎ ደስታ ለማግኘት ብሎ የሚያደርገው ነገር እንጂ፣ ደስታውም አለው ሲገናኝ ምናምን የምትፈልገዋለ ስለተባለ የምትፈልገዋለ ሲባል ግን ቅድም መጀመሪያ ላይ መጥፎ ነገሮች የሉም እዛ። ለምሳሌ ሰው መግደል እፈልጋለሁ ብል አትሰጡም እዛ ገዛቸዋል። አሁን እኔ ያልገቡኝ ነገሮች ምን መሰለህ፣ ምግብ ከበላ ከጠጣ ልክ የምድራዊውን ነው እዛ ደግመህ የምታደርገው። ይሄ የምድራዊው ነገር እዛ የሚደረግ ከሆነ እዛ ደግሞ እስኪ ካገባ ማለት ከተጋባ ለመውለድ ነው። እዚች ምድር ላይ አይደለ? ዋናው ትዳር ቤተሰብ ለማፍራት ነው አይደለም? ቤተሰብ ለማፍራት እስከሆነ ድረስ እዛም ሄደ ለመውለድ ነው።

አ ልም ቀይ ት ው እኔ ግራ የሚገቡኝን ነገር ነው የጠየኩህ እና እዛ ሄደ የምታገባ ከሆነ የምትወልድ ከሆነ አይኖት እዚህ ምድር ላይ የማይሆነው እዛ አሁን በእኛ መጽሐፍ ውስጥ የእኛም መጽሐፍ ነው የማውቀው፣ ልጅቷ ከነገረችኝ ውጪ እናንተ መጽሐፍ አላውቅም እውነት ለመናገር እና ለዛ ነው እኔ ስህተት የሆነ ነገር ላለመናገር እየተጠነቀቅኩ ነው። ግን እኔ ጥያቄ ስለሚሆንብኝ ነው ልጅቷ እዚ ያለችው ፎርሜ ሪስፔክት ፉል በጣም አመሰግናታለሁ። ያኔ ስለ ትነግረኛለች ስለማንግባባ ብዙ ጊዜ ጸጥ ነው የምላት። እና ይሄ ነገር እስካለ ድረስ እዛ የምትጋቡ ከሆነ አንድ ወንድ ሰው